በሀገራቸው ላይ እንደዚህ አይነት ድብደባ እጅግ በጣም ያሳዝናል። በሀዋሳ ኢንዱስትሪ ፓርክ ውስጥ በሚገኘው ቶዮ ሶላር ካምፓኒ ውስጥ የሚሰሩ ሰራተኞች በቻይና አለቆቻቸው ድብደባና ጥቃት እንደደረሰባቸው ተናግረዋል። ሰራተኞቹ ስለ ጉዳዩ ደጋግመው ቢያመለከቱም የሚሰማቸው እንዳጡ ነው የተናገሩት። በቪዲዮው ላይ የሚታየው ወጣት በአንድ ቻይናዊ ራሱን እስኪስር ድረስ ድብደባ ተፈጽሞበታል። ከደብዳቤው የፋብሪካ ሰራተኛ የሕክምና እርዳታ ለማግኘት ወደ ሆስፒታልም ተወስዷል። ሰራተኞቹ እንደሚሉት ስህተት መስሎ ከታያቸው ኃላፊዎቹ ወደ ድብደባ ነው የሚገቡት ብለው እየተናገሩ ነው። ስድቡ ለጉድ ነው። ከዛም ከድብደባ በኋላ ቢፈልጉ ከስራ ያስባራሉ ወይንም ገንዘብ ያስከፍላሉ ሲሉም ገልጸዋል። አንድ ትልቅ ኢንተርናሽናል የሆነ ድርጅት ያለ ሰው ሀብትና ያለ አስተዳደር ስራ ሊሰራ ይችላል? ወይም ሰው ሀብት ላይ ያሉ ሰዎች የራሳቸውን ፍላጎት ብቻ ነው የሚጠብቁት ወይስ? ምሽት ሁለት ሰዓት ገብተን ጠዋት ሁለት ሰዓት ነው የምንወጣው ሲሉም ተናግረዋል። ምግብ ተበላሸ ሲባል ደማቸውን የሚፈላው ድርጅቱ የበጀት ሙሉ ነገሩን ቀይሯል። ቁርስ ራሱ ቀይ ውጥ ነበር፣ አሁን ግን ሻይ በዳቦ ሆኗል ብለዋል። ጨጓራ በሽተኛም አድርገውናል ሲሉ ተናግረዋል። ስንመጣ ስንቀጠር በሕክምና የጤና ምርመራ አድርገን ነው የተቀጠር ነው፣ ግን ሰው ሲወጣ በሽተኛ እየሆነ ነው ሲሉ ሰራተኞቹ ለአዩ ዘሀበሻ ገልጸዋል።